ነው ያው ሁሉ ነገር አውርተን ሚላ ታዩ ታው አትንገረኝ። እኔ ልጆቹን አውቃቸዋለሁ። እንዲ ብትሆን የማንም እንትን እየተነሳ እንደዚህ የሚፈነጭባት ባን ዝም ስላለች ነው እንዴ? ይቺ ልጅ ይህን ሁሉ ነገር ችላ ስለተቀመጠች ነው እንዴ? ጭራሽ ፈሪ ያረጓት እነሱ ብቻ ነው ጉልበት ያላቸው። ወንድ የሆነ እስቲ ጫፏን እንካው ነገር ማንም አይነካትም። ምንም አትሆንም። ትወጣለች እቺ ልጅ አይደለም።

እያልን ነው። ቤተሰብ ይመስክር ሚዲያ ይመስክር አይደል? እዩ እያልክ ያለኸው ነገር ታውቆህል ማስፈራራት ሲጀመር ማስፈራራት እንደሚያስጠይቅ ታውቃለህ፣ በሕግ ያለ ምንም መረጃ ያለ ምንም እንትን። እኛ እኮ መረጃ አለን። ፍርድ ቤት ማቆም እንችላለን፣ መክሰስ እንችላለን። አደል እንዴ? አላወቆኝም አላወቁኝም። አደለም እኮ ዩ አለለም። ተረጋጊ፣ በማርያም ተረጋጊ። ቆይ አንዴ እኔ እንደዚህ እንድትሆኝ አደለም። እቺ ጠንከረሳ ታጠነክርያደርሳለች እኮ እንዴ! ለምን ነው ሰላሟን የሚበጠብጧት? ዛሬ ነገ በጣም ጣያለን እየተጠባበቀን፣ ጭራሽ ማስፈራሪያ ምን ስለሆነ ነው? ንገረኝ፣ ይዩ ንገረኝ። ታውቃለህ አይደል? አብራቸው ነው እምትውለው ታውቃለህ። ሁሉን ነገር ታውቃለህ አይደል? እንዴ እኔ አሁን ይሄ እነዚህ ናቸው ምናምን እንደዚህ ብዬ ለምን ንገረኝ፣ ንገረኝ፣ ለምን፣ ለምን ንገረኝ። አልችልሽም፣ አልችልም። ብቻ አንቺ ማስተካከል ያለብሽ ነገር አስተካክል። ምንድን ነው ማስተካክለው? እቺ ልጅ ከቤት አትወጣ። ወንጀለኛ ነህ። ምናገር አልነበረብኝም። እንዴ በቃ አይደለም አንተ እኮ ልክ ነህ እኮ ዘራስብ እኮ ከሆነ ይሄንን ነገር የነሱ ነገር ምንም ምንም ሊያረጓት አይችሉም። ቤት መጥቶ አሁን ምንም ማድረግ አይችሉም። ደግሜ እነግርሃለሁ። ማስረጃ አለኝ ብለሃል አለኝ ብለዋል ማስረጃ አለኝ ብላል፣ አውቃቸዋለሁ ብላል። ስለዚህ አሳይኝ ያሳየኝ በቃ አሳይኝ፣ አሳይኝ። ለምንድነው አታሳይኝ? ምንድነው ችግሩ? አሳይኝ። ከዛ ነው ማረጋውን እና ያውቃለሁ ፍርድ ቤት ሊገትራቸው ይችላል። ነው እንዴ? ምን ማለት ነው? ማስፈራራት በራሱ እኮ ያስጠይቃል። ሰውን ያለ ምንም ወንጀል ማስፈራራት እኮ እነሱ እንኳን መብለጥ ምን ይችላልኛ። በጭንቅላት ነው አሁን፣ በክርክር ወይም በወንጀል በሌላ ነገር አይደለማ አውቀና አይደል? ይሄን ሚስተር አውቀና አወኩ አይደል እኔ በቃ የቅርብ ሰው የምል ከምላቸው ሰዎች ነው ይሄ ሚስጥር የደረሰኝ አብሯቸው አብሯቸው ካለ ሰው ነው እኔ የደረሰኝ ይሄ ሚስጥር ማለት ነው እና በቃ ሜላት አሁን ከስሜት ወተን ለሩታን በቃ የምናስብበትን ነገር ነው ማድረግ ያለብን ለእሷ የሚጠቅማትን ማድረግ ብናደርግ አይቀርም ቻለች አዩ ከመጀመሪያ እስከ መጨረሻ ቻለች ኮቺ ልጅ ቻለች ዝም አለች ታገሰች አቃለውኩኝ እሱን አቃለሁ ከመጀመሪያ ጀምሮ ያብሬት እንዳለው ታስታም ወይስ ሌላ እንደገና ጭንቀት እቺ እረፍት ነው የሚያስፈልጋት ሰላም ነው የሚያስፈልጋት አይደል እንዴ እዩ ምን እያልክ ነው የምትለው ግን አውቀኸዋል በቃ መጥራት አልነበረብኝም ማለት ነው እንዴ መጥራት አልነበረብኝም አይደለም አይ መጥራት አልነበረብኝም ማለት ነው ምክንያቱም በቃ አንተ የት ብትሆንስ እዩ መልስልኝ ስልክ ስላላነሳችልኝ ነው ነው አንቺ ጋር ደውልኩታል በቃ የራሷ ምክንያት አላት። አልተመቻትም፣ ስልክ ያላነሳችው እኮ ቤት ድረስ ይጃለሁ። እኔም ስላስጨነቀኝ ስነግርሽ ነው። በቃ ደግሞ ነው፣ አንቺም ነገር እንደ እኔው አንቺ የሆነች ማንነታቸው አይደለም። ቆይ ካሜራው መጥፋት የለበትም። ምን ያህል ምን ያህል ስራ እየሰሩ እንደሆነ ምን አይነት ነገር እያደረጉ እንደሆነ እንዲያውቁ ፈልጋለሁ። ማናቸውና ነው ያስፈራሩት? ማናቸው? ምንድን ነው ብለው ነው የሚያስቡት እንዴ? ማስረጃ አለን እዩ። ማስረጃ አለኝ ብለሃል አንተም አይደል? መክሰስ እንችላለን። ማስረጃ እስካለ ድረስ ህጋዊ ነው። መክሰስ ትችላለህ። መክሰሱ አስፈላጊ አይደለም። አሃ አይደለም ማ እነሱም አላርፍ ካሉ እንዴ ምንድን ነው ሐሳባቸው? እቺ ልጅ አሸማቆ ቤት ማስቀመጥ ባልሰራችሁ ወንጀል ባላጠፋችሁ ጥፋት መክሰስ፣ ከምታስቡው በላይ ከባድ ነው ነገሩ። አሁን አንቺ አንቺ መጣ ዝም አለ በማይሆን በሚሆን እየተነሳ ሁሉም ሰላማቸውን ይበጠብጣል። አበዙት፣ በጣም በዛ። እኛ እኛኮ ማረጋግቶን አይደለም አይደል ነገሮችን በውይይት በትዕግስት መራቅ ያለበት ርቆ እነዚህ ልጆች ሰላማቸው ይመለሳል ከዛሬ ነገ ይሻሻላሉ መሀላቸው የገባ ይወጣል እያለን እየጠበቀን ጭራሽ ማስፈራራት አብርሃም ለመሆኑ ያውቃል ይህንን ይህን አብርሃም አያውቅም ነገር አብርሃም አያውቅም ነው ቢሻለው አብርሃም አያውቅም አብርሃም ቢያውቅ ኖሮ ይህ ነገር ሲፈጠር እንደዚህ አስቦ ቁጭ ይላል ብዬ አላስብም ግን አብርሃም የሚያቀውት ነገር አይደለም። ለአብርሃም የሚነገር ማለት ከአብርሃም የተደበቀ ነገር ነው። ይህ ነገር አብርሃም ራሱ ሊገባው አልቻለም። ይሄን ነገር በቃ እኔ ስነግርሽ ማለት ነው ሚላት። ይሄን ነገር ሩታ ራሱ ታውቃለች፣ ሩታ ታውቃለች፣ አውቂያት ሩታ ነው ሚላት። ስሚኝ አንዴ ሩታ ታውቃለች፣ በሰንሰ ታውቃለች፣ ሩታ ታውቃለች ማለት ሩታን እያስፈራሯት ነው። ለእናንተ ደብቃችሁ ነው ያለችው። ይህንን ጉዳይ ነው የምታውቀው። እኔ አሁንም እንድትጨነቃለም እኔ እንደነገርኩሽ እሉ ሲል እያል እያልከኝ ያለው ይሄንን ነገር ታውቃለች፣ ታውቃለች ሩታ ራሱ። ማስፈራሪያ ነው ደብሷታል። ስልኳ ላይ ቴክስት ምናምን እየደለተች እንደሆነ። እቲ ወይላት ቃንዲ፣ ተረጋግተሽ ሲሚኝ፣ ተረጋግተሽ ሲሚኝ። እንዳንጨነቅ ብላ ነው። አዎ፣ ለእናንተ እያስመሰለች ነው የምትስቅልን። አሁን አንድ እህት እያለ እህት እንደሌለው እዩ እናት እያለ እናት እንደሌለች፣ አባት እያለ አባት እንደሌለው፣ ከልቧ አልነበረማ የምትስቀው ያለው አለው የምትለው በቃ ከላይ ነው። ወይኔ ወይኔ። አረ በእናትህ፣ አረ ተው ተው። እዩ ተው ተው፣ ነገ ይጸጽታል። ተው ወይኔ እንዲህ እንደትሆኚ አይደለም እየነገርኩሽ ያለው ተ እሷ ነው። ምንደረጃ እሷ ለምን ደበቀቻችሁ? ለምን ደበቀቻችሁ ሰው እንዴ? ምን ማለት ነው? በቃ የደበቀችበት ምክንያት አላት አይደል? ነገሩ ቢፋፋም ስላልተለች ሁለት ነፍስ ናት። አረን ልትወልድ ደርሳለች። ከዛሬ ንገም እየጠበቅን ነው። አረን አንቺ እንደዚህ እንደምትሆኚ አውቃ ነው። በቃ መጀመሪያም እኔ ቻ እንደዚህ በሆነ አይሻልም። እሷ ሁለት ነብስ ሆነ ከምትጨንቅ በዚህ ሰዓት ያለባት ጣጣ አይበቃ? ይሄ ያለባት ችግር አይበቃ? እንደገና ሌላ ሌላ ሌላ መዘዝ፣ እንደገና ሌላ ጭንቀት። እቺን ተሸማቃ እኮ ነው ያለችው። ታዲያ አብርሃም ማያቅ? ወይኔ እቴ ወይኔ ወይኔ፣ ለምን አልተናገርሽም ሩት? እሺ ሂደሽ አንቺ በተረጋጋ መንፈስ ሩቴ፣ ምንድን ነው የተፈጠረ ነገር አለ ወይ ብለሽ ቀስ ብለሽ ጠይቀት። እሷ ይኸውላችሁ፣ ማንም እንዳይሰማ ነገሮች እንዳይፋፋሙ ቤተሰብ ጋር ሆና ይህንን ነገር እንትን ማውራት ስላልፈለገች ነው። ውስጧ ላይም ይሄ ነገሩ እነዚህ እነዚህ ነገሮች ናቸው። አንድም ከአብርሃም ጋር እንዳትታረቅ እያደረጋት ያለው ከባድ ማስፈራሪያ ነው የሚደርሳት። አብርሃምን እናጠፋዋለን እስከ ማለት የሚደርሳሉ። አብርሃምን እንገለዋለን ተመለስች እስከ ማለት ነው ሀሳባቸው። ምንድን ነው እኮ እኔ ሀሳባቸው ስላልገባኝ ነው። ሀሳባቸው ምን እንደሆነ ለምን ይህን እያደረጉ እንደሆነ አልገባኝ ነው። እነሱ ሲጣሉ የሚከፈላቸው ነገር አለ፣ የሚያገኙት ነገር አለ። ምንድን ነው የነሱ ሰላም በጥብጠው፣ ምንድን ነው የሚያገኙት? ሰላማቸውን ሳይበጠብጡ የሚፈልጉት እንስጣቸው። ይታዋቸው፣ እነዚህ ልጆች ይታዋቸው፣ ከመካከላቸው ይውጡ። እን እነሱ እኛ ለእነሱ ስንል ምን እናርግዩ? አይውጡ ከቤት ሁለቱንም በርዘግተንባቸው ይቀመጡ። ለምን ይቀመጣል? እና ታዲያ ምን ምንድን ነው ምን እናርግዩ? ወይኔ ሳይ ወይኔ ወይኔ ይሁ አረ በእናትህ ጭንቅ አለኝ ባትነግረኝ ይሻል ነበር ወይ እሱ እኮ አይደለም ሜሌ፣ አንዴ ስሚኝ፣ አንዴ። በቃ እኔ አሁን የምነግርሽ ነገር አንቺ ስሜታዊ እንድትሆኚ አይደለም ሜላ። ታዲያ አዳምጪኝ፣ እኔንም እኮ ስሜት ውስጥ ገብቻለሁ። ግን አንቺ እና እኔ ካልተረጋጋን ነገሮች እንዴት ብዬሽ ልረጋጋ እንዴት ብዬሽ ልረጋጋ? እሺ አሁን ቤተሰብ እንዳይሰማ ይሄን ነገር እናማዘር እናፋዘር እንዳይሰማ፣ የባሰ ለእነሱ ጭንቀት ነው። በቃ በስነ ስርዓት እኩያሽ ነች፣ ትንሽ ነው ርቀታችሁ። ቀርበሽ አውሪያት እና ማትወጣበትም ነገር ፍጠሪ እንጂ ከቤት እንዳትወጣ አርግ እንጂ። ማናቸው ምንድናቸው ብለሽ ያስጨነቅሽ እንደገና ልጅቷን ጭንቀት ውስጥ እንድትገባ አልፈልግም። ይህንን ምነግርሽ እንድትጠብቂያት ስለመፈልግ ብቻ ነው። አንድና አንድ ምነግርሽ ጠብቂያት፣ በቃ ካጠገቧ አትራቂ ለትንሽ ጊዜ። ባለ ትዳርነሽ አውቃለሁ፣ ሜላት፣ ባለ ትዳርነሽ፣ ልጅ አለብሽ። ግን ልጆችሽን ይዘሽ ሩቲም ሞሎጂካል ስለደረሰ ልንከባከባት ነው ብትይው ባልሽ እንደማይከለክልሽ አውቃለሁ፣ የሚረዳ አይነት ሰው ስለሆነ ማለት ነው። እሷ ጋ ግቢ ከሷ ጋር ሆነሽ አብረሽ ብዙ ነገር አለ እኮ። እሱን ችግር የለውም እኮ እቺ ልጅ እኮ፣ እዩ ያልተረዳው ነገር ቢኖር እች ልጅ እኮ ነገም ወልዳ ወታ ዋስትና የላትም። ለነገውስ የወደፊቱ፣ እኛ እናስተካከለ እስቲ እስተካከለበት ነገር እስተካከለ አይ ዮለ ከመጀመሪያ ጀምሮ እስከ መጨረሻ ድረስ እያያው ከሆነ እንግዲህ፣ ኦዲንስ እራሱ ያለ አይደል፣ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የሆነ እንከን ሳይፈጠር ይኸው ልጁ ሊወለድ ነው። አንድ ቀን ሰላም ሆኖ ሳይባል ልጁ ሊወለድ ነው። ከዛሬ ነገ ምጣነ የምንጠብቀው እያየህ ነው አይደል? በቃ ልትወልድ ደርሳለች። መጨረሻ ጊዜዋ ነው። ከዛሬ ነገ እንዲሆኑ እያየን ይሻሻላል ብለን እየጠበቅን ጭራሽ ማስፈራሪያ ሲመጣ ነገ እኮ ሬሳችሁንንኩ በባሉ አይቀርም። ስለዚህ ቁጭ ብለን እጅና እግራችንን አጣጥፈን ነው የምናየው። እንደዛ፣ ይሄ ነገር ከመምጣቱ በፊት ነው መጠንቀቅ ያለብን ወይስ ከመጣ በኋላ? ምን ብቻ ሜላት ተረጋግ፣ እሺ ተረጋግና አስሚኝ ለእሷ የሚጠቅማትን ነገር። እንደዛ በማድረግሽ ምን ትጠቀሚ? ሰዎቹ በጣም ኃይለኛ ናቸው። በገንዘብ አቅም፣ በምንም ደረጃ በጣም ኃይለኛ ናቸው። ያንን ደግሞ እኛ ማስቆም አንችልም። ማስቆም በምንችልበት ደረጃ ስንደርስ እነግርሻለሁ። እኔ ይሄበት ያለው ነገር አለ መናገርም ካለብኝ ከካሜራ ጀርባ እነግርሻለሁ። በቃ ከካሜራ ጀርባ እነግርሻለሁ። ጥሩ እሱን አድርግልኝ። ስለዚህ ግን አሁን ደግሞ በቃ ከካሜራ ጀርባ እነግርሻለሁ። በቃ እኔ ልጆቹም ብቻ ንገረኝ፣ ስለነሱ ላወራ ሳይሆን አሁን ምን ነገርሽን፣ ብቻ ለሩታ ምታረጊው ልንገርሽ፣ እነሱ እነግርሻለሁ፣ ካሜራ ጀርባ እነግርሻለሁ። በቃ መጀመሪያ የነገርኩሽ ነገር አለ፣ ለባልሽ ንገሪና ያለውን ነገር አስረድተሽ ቤት ከእሷ ጋር ሁኚ። እኔ እኮ አንተ ስለነገርከኝ ሳይሆን፣ እዩ ልክ ነህ፣ እንደምታስብላት አውቃለሁ፣ ግን እህቴ ስለሆነች ወሎ ጃዋ ደርሷል ከዛሬ ነገ ስቶቭ አስገባ አለሁኝ። ግን አንተ ያልኩህን ብቻ አድርግልኝ። እኔ የሚያልከኝን አደርጋለሁ። ችግር የለም፣ ችግር የለም። ያልከኝን አደርጋለሁ። እሺ አልኩሽ። ግን ደግሞ አንተ ማትነግረኝ ከሆነ እዩ ሩቴን እንደምንም ብዬ አግባብቼ እንድትነግረኝ አደርጋለሁ። ግን ያኔ በቃ እኔን አያርገኝ፣ እኔን አያርገኝ። ማደርገውን እያውቃለሁ። እሺ ገብቶኛል። ከስሜት ወተሽ እኔ መነግረሽ ልትሰሚኝ ኳቻ ሜላት ለእህትሽ የምታስቢ ከሆነ ይህንን አድርጊ። ይበቃ አደርጋለሁ። እሺ አንቺ የምትዩም እኮ ነው ያደርግሻለሁ። በቃ ያንን አድርጊ። ተስማምቻለሁ። ጥሩ ይሄን ነው የምፈልገው። ግን ከዛ በፊት ማውራት ያለብን ነገሮች ስላሉ ከካሜራ ጀርባ እነግርሻለሁ። በቃ ግን አሁን ደግሞ የምነግርሽን ስሚ። ይህንን ነገር አድርጊ። እነማን እንደሆኑ ይታወቃሉ። እነማን እንደሆኑ ስለማውቃቸው ይህንን ቪዲዮ አይተውት እራሱ ይሄንን ነገር ላለማድረግ ነው የሚያስቡት፣ ምክንያቱም ወንጀለኛ ነው የሚሆኑት። ለዛ ነው ይሄን ቪዲዮ እጅ ምጥቶት። አልኩህ እኮ ይቀገባኝ እና ለሩታ ማድረግ ያለብሽን ነገር አብረሻት ሆነሽ አድርግ። አድርጋለሁ። ገብቶሻል? አረ በቃ ከሩታ ጋር ሁኚ። ከሩታ ጎን ሁኚ፣ ተንከባከቢያት ምናም ነገ ዛሬ እኮ ያንን ነገር እስካደርግ ድረስ በቃ እስካገኛት ስና እስካወራ ድረስ፣ አንቺ ምናልባት አሁን ስለመሸ እዛ ሰፈር ድረስ መሄድ ላልችል እችላለሁ። ሄደሽ ንገሪያት እንደዛ እባክሽ፣ በቃ ይህ ብቻ አድርጊ። ጠዩ እኔ አሁኑኑ ሄዳለሁ። ልጆቹን አውቃቸዋለሁ፣ ስለማውቃቸው ነው። አንተም መናገር ያልፈለግከው አይደለም። አንድ ስምኝ፣ አሁን ያሁሉ ነገር አውርተን ሚላዩ ተወው፣ አትንገረኝ። እኔ ልጆቹን አውቃቸዋለሁ፣ እንዲህ የምጠረጥራቸው ልጆች አሉ። እንደ እሚላት እነሱ እንደሆኑት እዚህ እያለኝ ነው። አውቃለሁ። የምጠረጥራቸው ልጆች አሉ። አሁን አሁን ለምን እንደው ማሰብ ከነሱ ውጪ ማንም አያደርገውም። ይሄንን እዩ ተወው፣ ተወው። ተነቃቅተናል በቃ እንደም ተወው። እዩ እንደውም